ጠንከር ያሉ ክርክሮችን ከተለያዩ ሰዎች ጋር ያደርጋሉ። በተለይም በቲክቶክ አካባቢ ብለን የሚታወቁ ሰው ናቸው። ከዛም ባሻገር በሚኒስትሪ ሚዲያዎች በመንግስታዊ ሚዲያዎችም ጭምር በተለያዩ ሚዲያዎች ላይ ቀርቦ ሀሳባቸውን ያጋራሉ። አቶ አያና ፈይሳ ናቸው የዛሬ እንግዳዬ። አያና ለጊዜ ክል አመሰግናለሁ። ከላመጣ በጣም አመሰግናለሁ። አንተ ብትለኝ ደግሞ ደስ ይለኛል። አንቱ ተው ጥሩ፣ ችግር የለም፣ እሞክራለሁኝ እንደዛ ለማለት እንግዲህ አያና በተለያዩ ጊዜያዎች ለመገናኘት ሞክሬ ነበር፣ ግን በተለያዩ ፕሮግራም መድረራቦች ሰው እንዲገናኝ ያለፍናቸው ጊዜያቶች ነበሩ እና ድጋሚ በመገናታችን በጣም ደስ ብሎኛል። የተለያዩ ነገሮችን እናነሳለን ዛሬ። በአጠቃላይ ግን እንደው ያንተን አቋም ለመረዳት እና ለተመልካቾቻችንም አያና የት ጋር ያለው የሚለውን ለማየት አያና የብልጽግና ፓርቲ አባልና ወይ ደግሞ በዛ ውስጥ ያለ ድርሻ አለ በርካታ ሰዎች በዛ መንገድ ስለሚረዱ ብዬ ነው እና የብልጽግና ፓርቲ አባል ነህ አንተ አይደለም የብልጽግና ፓርቲ አባል አይደለም ደጋፊም ለመባል አልበቃም እንኳን አባል ለመባል ስለዚህ ደጋፊም አባልም አይደለሁም ነው ምትለኝ ኦኬ ጥሩ እንደዛ ከሆነ በዚህ ላይ ተሞርክዘን በርካታ ጥያቄዎችን ለማንሳት እንዲመቸኝ ያህል ነው ሰዎችም ለመከታተል እንዲያመቻቸው ነው ይሄንን ነገር በደንብ ያነሳሁልን የሀገሪቱን የፖለቲካ ሁኔታ እንዴት ነው የምትረዳው? አሁን ኢትዮጵያ ያለችበት ሁኔታ በርካታ ሰዎች በተለያዩ መንገዶች ይገልጹታል እና በርካታ ነገሮች አሉ በኢትዮጵያ ውስጥ የሚደረጉ ጉዳዮች። እነዚህ ኢትዮጵያ ውስጥ እየተደረጉ ያሉ ነገሮችን በምን በምን መንገድ ነው የምታስቀምጣቸው? እንደው በተለይ አሁን ካለው ወቅታዊ እና ነባሪ ሁኔታ ጋር አያይዘህ የተለያዩ ነገሮችን ብታስቀምጥልኝ እና ከዛ ወደ ያስኩ ጥያቄዎች አልፋለን። አዎ ሰፋ ያለ ነው ያው ለመጀመሪያ ጥያቄ ስለሆነ ረዳለሁ ሰፋ ያለ ጥያቄ ነው። የሀገሪቱ የፖለቲካ ሁኔታ እንግዲህ ወደ ኋላ ተመልሰን የሀገሪቱ የፖለቲካ ሁኔታ እዚህ ለመድረስ ያበቁትን ሁኔታዎች መረዳት ይጠይቃል ብዬ አምናለሁ። ሲጀመር ሀገሪቱ ምን አይነት ሀገር ነች ወይስ ነበረች የሚለው፣ ሞደርን ኢትዮጵያ የሚባለው ወይም አሁን የምናውቃትን ኢትዮጵያ ከ19ኛው ክፍለ ዘመን መጨረሻ ሀያኛው ክፍለ ዘመን መጀመሪያ ጀምሮ አሁን ያሉትን ያው ሀገርን ሀገር የሚያደርገው የራሱ ዲፋይንድ የሆነ ቴሪቶሪ ያለው የራሱ ህዝብ ወይም ፖፕለስ ያለው እነኚህ ነገሮች ናቸው እና አሁን ዲፋይንድ የሆነውን ቴሪቶሪ ወይም ድንበር ያላት ኢትዮጵያ ከሞላ ጎደል የተመሰረተችበት ጊዜ የ19ኛው ክፍለ ዘመን መጨረሻ ነው። በሁለተኛው አጼ ሚኒሊክ ዘ ሰከንድ ሁለተኛው ጀምሮ ማለት ነው። ከዛ ጊዜ ጀምሮ በሁለቱ ነገስታት በተለይ በደንብ ቆይታ መንግስት ላይ አድርገው ለውጥ ሊያደርጉ የሞከሩ ሀገር ለመገንባት የሞከሩት ሁለቱ መንግስታት አጼ ሚኒሊክ እና አጼ ኃይለስላሴ ሀገሪቱን ሊገነቡ የሞከሩበት መስመር ኔሽን ስቴት ቢልዲንግ የሚባለው አስሚሌቲቭ የሆነ ወደ አንድ ማንነት በተለይ በኃይለስላሴ ጊዜ በግልጽ የሚታዩ በፖሊሲዎችም የነበሩ አንድ ማንነት ላይ አንድ አስተሳሰብ፣ አንድ አይነት ቋንቋ፣ አንድ አይነት አንድ አይነት ሃይማኖት ላይ ጭምር ትኩረት ያደረገ ወደ አንድነት የማምጣት ፋሽኑም የነበረ በዘመኑ ፋሽንም የነበረ ነው። ብዙ ሀገሮችም የተገነቡበት ነው። ትልልቅ ሀገሮች ዛሬ የምናውቃቸው ኢሮፕ ላይ ያሉ እነ ፈረንሳይ ኤሽያ ውስጥ እነ ጃፓን ሌሎቹም ሀገሮች የተገነቡበት አንድ የማድረግ የኔሽን ስቴት ቢልዲንግ ፕሮሰስ ነበረ። ያልተሳካ ሞክረውታል፣ ቴሪቶሪው በብዙ ምክንያቶች ነው ያልተሳካው። የራሳቸው ኢንተራፕሽኖች ስለነበሩ ቴሪቶሪው ላይ ደርሰው እስከ ጥግ ድረስ ደርሰው መያዝ የሚችሉበት ኃይል ስላልነበራቸው፣ ስትራክቸር ስላልነበራቸው የራሳቸው የእነዚህ ህዝቦች ደግሞ ጠንካራ የሆነና ለዘመናት የኖረ ማንነትና የአስተዳደር ሲስተም እንደ ገዳ አይነት ሌሎችም ስለነበሩ በተለይ በ1880ዎቹ መጨረሻ የተጠቃለሉት እና የተያዙት ወደ ደቡብ ያሉት አካባቢዎች የራሳቸው ማንነቶች ላይ ትኩረት ስለነበራቸው ይሄ አልተሳካም። ከዛ በኋላ የነበረው የደርግ መንግስት ደግሞ ሞር ሪዮታ አለማዊ ልዩነት ያለው ከዩኤስኤስአር ከሶሻሊስት ስትራክቸር ጋር አብሮ የሚሰራ ወታደራዊ የነበረ ነው እና የሀገር መንግስት ግንባታው የተደናቀፈ የተጨናገፈ ያልተሳካ ነበረ። በ27 እስከ 30 ዓመት የሚሆነው የኢህአዴግ ጊዜ ላይ ደግሞ የነበረው ስትራክቸር ሀገር መንግስት ጋር ያተኮረ ሳይሆን ከፋፍሎ በተለያዩ ግሩፖች ውስጥ አድርጎ ስሙ ህብረ ብሔራዊ ፌዴራሊዝም ይባል እንጂ ስትራክቸሩ ግን መሀከሉን ባዶ ያደረገ ነበር። ሀገሪቱ ብለህ ሀገራችን ማለት ራሷችን የሚቻ ሀገር ነበር የምትለው በብዛት የማዕከሉ ለብዝበዛ እና ለመለያየት ለአገዛዝ እንዲያመች ተደርጎ ተሰራ እንጂ ማዕከላዊ የሆነ የጋራ የሆነ ነገር ላይ ምንም ሳይሰራ ሀያሎ ሆነው ክፍት ሆኖ ኮምፓርትመንታላይ ተደርጎ የተሰራበት ሞር ልዩነታችን ላይ ያተኮርንበት እንደ ሀገር ኢትዮጵያን የመገንባት ስራ ያልተሳካበት ያልተሞክረበትም ጊዜ ነበር። በዲዛይን ባላም አሁን ባለንበት ሁኔታ እነኝን የተጨናገፉ ረጅም ዓመታት ከመቶ ዓመት ከአንድ ነጥብ አምስት ክፍለ ዘመን በላይ የሄደ የሀገር ግንባታ ፕሮሰስ ህብረ ብሔራዊነትን ያከበረ ፌዴራሊዝም በልዩነታችን አንድነታችንን የመገንባት ስራ እንስራ የሚል ፖሊሲ ይዘው የሚንቀሳቀሱ ፓርቲውንም ጭምር የቀየሩ ራሱ ከኢህአዲግ የበቀሉ ኢህአዲግን ቀይረው ዩኒፎርም አድርገው አጋር የነበሩትንም አስገብተው ወጥ የሆነ ሀገራዊ ፓርቲ ለመስራት ፖለቲካችን ብሔር ላይ ሳይሆን ሀገር ላይ ያተኮረ እንዲሆን ማንነቶቻችን ግን በልዩነቶቻችን እንድንኮራ እንድናምን፣ አይደንቲፋይድ እንዲሆኑ የሚል ፖሊሲ ይዘው የሚንቀሳቀስ የራሱ የሆነ ከፍተኛ ቻሌንጆች ከመጀመሪያው ከኢንሰፕሽኑ ጀምሮ ከአፈጣጠሩ ቲፒኤልፍ መር የሆነውን ኢህአዴግን ከውስጥ በቄሮ እና በሌሎች በአማራና በኦሮሞ በተለይ በኦሮሚያ ውስጥ በነበረው እንቅስቃሴ ላይ ተሞርኩዞ ከውስጥም ያሉ እንቅስቃሴዎችን አዳብሎ ውስጣዊ ለውጥ ኢህአዲግ ውስጥ አምጥቶ ኋላም ላይ ኢህአዲግን አቅልጦ አንድ ትልቅ ፓርቲ የመሰረተ እንደመሆኑ መጠን ሴኪሪቲውን፣ ሚሊተሪውን በከፍተኛ ሁኔታ ተቆጣጥሮ የነበረውን ቲፒኤልኤፍ ከስልጣን በመግፋቱ ሂደት ውስጥ የነበረው መቃቃር ትልቅ ጦርነት በአስር ቢሊዮኖች የሚቆጠር ዶላር ያስወጣ፣ የብዙ መቶ ሺዎችን ህይወት የቀጠፈ ከዛም አልፎ የሞኖፖሊ ቫይለንስ ወይም ደግሞ የመሳሪያ ላይ ያለንን ቁጥጥር በመንግስት ልያዝ የሚገባውን የበተነ ግጭቶችን ያስፋፋ ጦርነት ለማሳለፍ ተገደናል እንደ ሀገር። ከዛ ውስጥ የተወለዱ ችግሮችን እያስተናገድን ያለንበት ከበፊት የመጡ ችግሮችን ማለት ነው ከሀገር መንግስት ግንባታ አለመሳካት መጨናገፍ፣ ብሔር ላይ ተኮር የሆነ እና መሃሉን ባዶ ያደረገ ለሰላሳ ዓመት የተኖረበት አዲስ ይህን ጄኔሬሽን የገነባው ማንነት ማለት ነው ከዛ ከዛም ደግሞ ለመውጣት በተደረገው የገባንበት ጦርነት የበተነው ግጭት ለመሰብሰብ ባለው ችግር የሙስና፣ የሕግ አልበኝነት፣ የሕግ የበላይነትን አለማክበር፣ በስልጣን ሰዎችን መጨቆን፣ የዲሞክራሲ ምህዳር መጥበብ፣ ተቆጥሮ ማያልቅ ሜኒዩ፣ ሰፊ ሜኑ ያለው ዲዛስትረስ የሆኑ ኮምቢኔሽኖች ያሉበት ሁኔታ ላይ ነን የምንገኘው። እንደ በጥቅሉ እናስቀምጠው ከተባለ ከእስከ ይሄንን ይመስላል ብዬ አስባለሁ የሀገሪቱ የፖለቲካ ሁኔታ። በጣም ጥሩ እንድትጨርስ ብዬ ነው። እንግዲህ የመጀመሪያም ጥያቄ ስለሆነ ሀሳብን በደንብ ተስቀመጥ ብዬ ነው። በርካታ ያንተን የፖለቲካ እይታም ለመመረዳትም ጥያቄ ለማንሳትም ይበጃል ብዬ ነው ይህን ነገር እያነሳለሁ። አንድ ነገር ስታነሳልኝ ከነበረው ህብረ ብሔራዊ በብሔር የተደራጀውን ፖለቲካ ወደ አንድ ወጥ ፖለቲካ ቶ ከብሔር ይልቅ በሀገር ደረጃ እንዲደራጁ የማድረግ ስትራቴጂ ነድፎ እየተንቀሳቀሰ ያለ ፓርቲ ከኢህአዴግ ውስጥ የወጣ ግን የብሔሩን ጉዳይ አስቀምጦ በሀገር ደረጃ የተደራጀ ያለ ፓርቲ ብለኸኛል። የኢትዮጵያ ሀገረ መንግስት ግንባታ ደግሞ ስታነሳለኝ ቅድም በአጼ ኃይለ ሥላሴ የሚሆን በመንግስት ስከንድ የነበረችው ኢትዮጵያ ኢትዮጵያን የማንበር ጉዳይ ሳይሆን ሌላውን አስመሬት የማድረግ ሁሉንም ማንነት አንድ ላይ የመጫን ሂደት ሲከተሉ እንደነበረ፣ በተለይ በሀይለስላሴ መንግስት ቋንቋን ጭምር የሚመለከት ሌሎችን ብሔሮች ጭምር የሚመለከት ፖሊሲ ወጥቶ ሲንቀሳቀሱ እንደነበረ ነው። ግልጽ ልኝ የነበረውና ታሪኩ ሱ ስለሆን ነው ይህን ነገር ማለት አለ። ብልጽግና ከሱ በምንድ ነው የሚሻለው? ታዲያ የነበረውን ህብረ ብሔራዊ ጉራማይሌነቱን ቀይሮ ሀገራዊ አንድነት ብቻ የሚለው ምልከታው ከአፄው ኃይለስላሴ ስርዓት በምንድን ነው የሚለየው? ጥሩ ጥያቄ። በጣም አሪፍ ጥያቄ። የተበላሹ ግንኙነቶች የሚል በህገ መንግስቱ ላይ የምናየዋለን በጣም ሰፊ የሆነና ኢላቦሬት ያልሆነ ነገር ነው። የተበላሹ ግንኙነቶች ተብለው የተቀመጡት ቅድም ሳነሳ ያነሳሁልህ ሀገር ስትገነባ እንዴት ነው የምትገነባው? ኔሽን ስቴት የምትገነባ ከሆነ አንድ ማንነት ለመፍጠር ነው የምትገነባው። በተለይ በኃይለስላሴ ጊዜ በአርባ ዓመቱ ውስጥ በሁለተኛው የጣሊያን ወረራ በተወሰነ ደረጃ ተጨናቅፏል። ከዛ በኋላም በተነሳው ስቱደንት ሙቭመንት እሳቸውም በስልጣን እስከሚወርዱበት ጊዜ ድረስ ምንም የራሱ መጓተት ቢኖረውም ግን ግልጽ በሆነ ሁኔታ በኃይለ ስላሴ ጊዜ የነበረው እንቅስቃሴ ያንን ዩኒፋይ አድርገህ ማንነቶችን ወደ አንድ ማምጣት ሌሎቹን ያሳነሰ የሚሄድ የጋራ የሆነ ማንነት አማርኛ የምንናገር ኦርቶዶክሳዊ የሆን ሀገር አድርገው ለመገንባት ግልጽ የሆነ ዲዛይን እንደነበረው ያስታውቃል። አንዳንድ ሰዎች ይሄን ያምኑም ባለስልጣን እዛ ጋር ነበር፣ ኦሮሞ ሰውዬ እኮ ጄኔራል ነበረ ምናምን ይሏል። ዳስናት ግሩፕ ራይትስ የሚባል ነገር አለ። ግሩፕን አይደንቲፋይ ስታደርገው በራሱ ማንነት በራሱ ቋንቋ ሰልፍ አድሚኒስትሬሽን አለው ወይ? በተለይ የነዚህ ህዝቦች ትግል በኋላ ላይ ተነስቶ ኢህአዴግን ያመጣው የህዝቦች ትግል ማንነት ላይ ቤዝ ያደረገ የሚባለው ትግል የተማሪዎቹም እንቅስቃሴ እነኝን ማንነቶች ሬኮግናይዝ መደረግ አለባቸው፣ ሰልፍ አድሚኒስተር ማድረግ አለባቸው የሚለውን ይዞ ነው የመጣው። ልዩነቱ አሁን ኔሽን ስቴት ቢልድ እናደርግ የሚል ፖለቲካ አይደለም። ማልታይ ናሽናል ፌደራሊዝምን ኪፕ እናደርጋለን። ፖለቲካን እና አስተዳደርን ግን እንለያለን። አስተዳደር በማንነት ላይ ህገ መንግስቱ እንደሚለው የአስተዳደር ወሰኖች፣ ሰልፍ አድሚኒስትሬሽን፣ በራስ ቋንቋ መማር መስራት እነኚህ የተከበሩ ናቸው። ማንነቶቻችንን እናከብራለን፣ አኮሞዴት እናደርጋለን፣ ቫሊዩ እንሰጣለን፣ የስልጣን ሶርስም እንደሆኑ ይቀጥላሉ። ማለት በአካባቢው ላይ ያለው ሰው በራሱ አካባቢ ሰዎች፣ በራሱ ባህል፣ በራሱ ቋንቋ በሚመሩ ሰዎች ከሱ ግሩፕ ከሆኑ ሰዎች መምረጥ። በራሱ ቋንቋ መማር እንዳከበር እንምቀጥላለን። ማልታይናሽናል ነን፣ ጉራማይሌ ነን፣ የተለያየ ማንነቶች አሉ። ከሳችን ይልቅ ግን አንድነታችን ላይ እናተኩራለን ነው። ግን ብልጽግና እንደዛ ይላል? ያ የብልጽግና ፖሊሲን በደንብ አንበበ ከሆነ ኢትዮጵያ ውስጥ አሁን ያለው ፓርቲ ብልጽግና የሚባለው የስራ ቋንቋዎቹ አምስት ናቸው። ማንኛውም ሰው ከአምስቱ ቋንቋ አንዱን የሚናገር ከሆነ የትኛውም ቦታ ላይ ሄደው ማስተዳደር እንደሚችል ነው ብልጽግና ያስቀምጠውና አንተውን እየነገርከኝ ያለኸው ምናልባት ያንተን ምልከታ ካልሆነ በቀር ብልጽግና እንደዚያ አላለም። እና አይጋጭም ወይ ነው እኔ የተረዳሁበትን መንገድ ንገር። የፖለቲካና የአስተዳደር ልዩነት ማለት ነው። ባይዘዌ ቋንቋውን ነው እንጂ ያልኩህ በትውልድ የሚለውን እኔ አላነሳሁም። ትውልድ አልኩ እኔም ቋንቋ። ስለዚህ በቋንቋ ከሆነ አንድ ሰው መጥቶ የበዛ ባህል የዛ ቋንቋ ተናጋሪ ከሆነ አያትህ፣ ቅድመ አያትህ የማልጅ ነበሩ የሚለው ወሬ ውስጥ አንገባም ግን ሲያስተዳድር እዛ አካባቢ ያለው ሰው የሚተዳደረው በራሱ ቋንቋ የራሱን ቋንቋ በሚናገር ሰው እንዲተዳደር። አሁን አስተዳደር ወሰኖች ናቸው እነኚህ፣ የምርጫ የመተዳደር እነኚህ ነገሮች በራስ ማንነት ላይ ያለ ነው። ፖለቲካን ግን የምንሰራው አንድ ሀገር እንዳለው ህዝብ ሆነን ፖለቲካዊ ትኩረታችን ብሔራችን ወይም ማንነቶቻችን ላይ ሳይሆን የጋራ ዩኒቲያችን ላይ ነው። ፖለቲካችን አስተዳደር ወሰን ወይም ደግሞ የቋም የምትማርበት ቋንቋ የምትወዳደርበት የምትሰራበት እሱ የራስህ ቋንቋ ነው እና ያከብርልሃል። ማለት ግን ፖለቲካ የሀሳብ ነው እንጂ ፖለቲካ የማንነት ሊሆን አይገባው። ፖለቲካን የማንነት አድርገው እኔ አሁን በተለይ ከብልጽግና ካለበት ሁኔታ እነሱ ከሚያስቡበት የምለየው አንዱ ትልቁ ነገር ፖለቲካውን ከማንነት ጋር ያያያዙ ጥያቄዎች ተመልሰው ማለቅ አለባቸው ብዬ አምናለሁ። ፖለቲካውን ከማንነት ጋር ያያያዙ ማለት እኔ በማንነቴ ምክንያት ይሄም ፖለቲካ ተጠቅሜ ትግል ታግዬ ጥያቄዎችን ለማቅረቢያ ፖለቲካው ቪሂክል ይሄንን የግሩፕ ራይቴ ላይ መስራት አለበት የሚለውን መመለስ ቢችል ጥሩ ነበር። መልቲናሽናል ፌደራሊዝም ሲሆን ግን ያልተመለሱ ብዙ ጥያቄዎችን ሕገ መንግስቱ የማይፈታቸው ብዙ ነገሮች እስካሁንም ድረስ ህዝቦች የሚጠይቋቸው አሉ። እነኚህ ተመልሰው ሲያልቁ ከዛ በኋላ ፖለቲካ የብሔር የማንነት ጉዳይን የሚሸከም ሳይሆን ፖለቲካ ኢኮኖሚን፣ አስተዳደርን፣ ርዕዮተ ዓለምን እነኚህን እነኚህ ነገሮች ላይ ያማከለ ውችስ ሁሉንም ሰው የሚመለከቱ ማለት ነው፣ መላውን ዜጋ የሚመለከቱ ሀገራዊ መሆን አለበት። ፖለቲካችን፣ አስተዳደራችን ግን በማንነታችን በቋንቋችን እንድንተዳደር ነው። በባህላችን በአካባቢው ሰው ባህልና ቋንቋ ነው አስተዳደር መሆን ያለበት። ሰው የአስተዳደር ግዛትንና ፖለቲካን መለየት ያስፈልጋል። ፖለቲካ መሰራት ያለበት እንደ ሀገር ነው፣ ወጥነት ያስፈልገዋል የሚለው ነው አይ ቲንክ ከዚህ ጋር በጣም የሚጠጋጋ ነገር አለው። የብልጽግና ብቸኛው ልዩነት እኔ ታይሚንግ ነው። እያንተ ባንተ ኮሬክትነስ የምንሄድ ከሆነ ላይክ አሁን እኔ እናንተ የምናወራበት ያለነው ጉዳይ ብልጽግና አንደኛ ይሄ ጦርነት ውስጥ የገባበት አንዱ ምክንያት አህዳዊነትን ለማንበር በሚያደርገው ጉዳይ ነው። ኢትዮጵያ አሁን ያለችበት ሁኔታ ውስጥ ልንገባ ይቻል ነው። የኢትዮጵያ ህዝቦች እስከ አሁን ታብራራ ልኝ ትችላለህ ሀብታሙ? አህዳዊነትን ለማንበር የተሰሩ የምትላቸውን ነገሮች እኔ አሁን እስከማውቀው ድረስ ክልሎች አውቶኖሚ አላቸው። በራሳቸው ቋንቋ ነው የሚተዳደሩት በመጡበት አካባቢ ላይ የሚናገሩት የሚማሩት እንደነበሩ በማንነታቸው የተከበሩ ናቸው። ማንነቶቻቸውን የሚያጎሉ ብሔር ብሔረሰቦች ቀን ላይ እኔ አይቻለሁ። በየራሱ ማንነት በራሱ ቋንቋ በራሱ ባህል ነው የሚንቀሳቀሰው። ከኢህአዴግ ዘመን ጀምሮ የብሔር ብሔረሰቦችንም ቀን ወደ ሌሎችን ነገሮች በኢህአዴግ ዘመን ጀምሮ ሲጋፉ የነበሩ ነገሮች ነበሩ። አሁን በብሔር ጥያቄ ውስጥ ያሉ ህዝቦች አሉ። በብሔር ዛሬ እንኳን በክልል ደረጃ እንተዳደር ብሎ የሚደራጁ ህዝቦች አሉ። ወላይታ አካባቢ ብትሄድ ዛሬ ጭምር የታሰሩ ሰዎች አሉ። አመራሮች አሉ። የፖለቲካ ፓርቲ አመራሮች የትግራይን እና የኢትዮጵያን ጦርነት ስትመለከት ይሄ የሰሜን እዝ ተወጋ የሚለውን የፖለቲካውን ቁማርንተው እና መጀመሪያ እነሱ ማህል ሽኩቻ ሲፈጠር የነበረው ነገር ወደ ብልጽግና ተቀላቀሉ አንቀላቀልም የሚል ነው። ብልጽግና አህዳዊ ነው የሚል ነበር። መጀመሪያ መግለጫ ሲወጣ የነበረበትን ጉዳይ ስትመለከት ከዛ በኋላ ይህ ሁሉ የተዋለደው የፖለቲካ አካሄድ የኦሮሚያውኑ ስትመለከት በቃ አንድ የመልሳችሁ ተመልሷል ተመልሳችሁ ግቡ የሚል ነው። እነዚህ ነገሮች ሁሉ አንድ ላይ ሲመጡ ምንድን ነው የወለዱት? ለዛች ሀገር አህዳዊነትን ለማንበር አይደለም ወይ የሚባለው? አህዳዊነትን ለማንበር አህዳዊነት ራሱ ምንድን ነው የሚለው እንረዳ። አህዳዊነት ማለት አንድ ማንነት፣ አንድ ቋንቋ፣ አንድነት ማለት አንድ ነገር ላይ ፎከስ እናደርጋለን፣ ልዩነቶችን አንቀበልም፣ አናስተናግድም፣ ቦታ የለንም ማለት ነው። ልዩነቶቹን እያጠፋ ናቸው ለልዩነቶቹ ቦታ እየነሳን አንድ ቋንቋ ላይ አንድ ማንነት ላይ እያተኮርን እንሄድ ነው ኦሮሞነት ወይም ደግሞ አማራነት ላይ የአማርኛ ቋንቋን የአማርኛ ባህል የአማርኛ የአማራ የሆነውን ነገር እያሰፋን ሌሎቹን ደግሞ ዝቅ እያደረግን እያጠፋናቸው እንሂድ ነው ወይስ የኦሮሞ የትኛውን አንድ ነው እየመረጥ ነው ያለው? ቢኮዝ እኔ እስከማየው ድረስ የኦሮሞ ቋንቋም የኦሮሞ ማንነትም ባህሉም በከፍተኛ ሁኔታ በተስፋፈ። እኔ ሬቻ በዚህ ደረጃ ሲከበር አይቻለሁም። ፍንፍኔ ውስጥ እጃ አይቻለሁኝ። ኦሮሞ ኦሮሞ የሚሸቱ የኦሮሞን ባህል የሚያንጸባርቁ ከግንቦቻችን ከጽሁፎች ከሁሉ ነገር አንጻር የኦሮሞ ማንነትና ኦሮሞን የሚያንጸባርቅ ነገር እኔ አዲስ አበባ ወይም ፍንፊኔ ውስጥ እንደዚህ በስፋት አይቼ አላውቅም። እዛ የኖርኩ ሰው እንደመሆኔ የኦሮሞን ጥያቄ ይዞ ጫካ ያለን ታጋይ የኦሮሞ ጥያቄ መልስ ተመልሷል ብሎ ጦርነት የኦሮሞ ገበሬ ላይ አሁን ትኩረታችን ከተማ ውስጥ መሆን የለበትም። በርካታ ሰዎች የሚሸውሉት በዛ ይመስለኛል። እና የኦሮሞ ጥያቄ መሆን ያለበት ከተማ ውስጥ ላሉትና የድሎት ኑሮ ለሚኖሩ በመኪና ወጥቶ ለሚመለሱ እና ህንፃ መገንባት ለሚችሉ ሰዎች የሚመች አይደለም ይመስለኝ። የሕዝብ ጥያቄ ማለት ሚሊየንስ ሰማንያ ፐርሰንት የሕዝብ ገበሬ በሆነበት አገር ውስጥ እኛ ከተማ ውስጥ የሚኖሩትን አምስትና ሀያ ፐርሰንት የምንመለከት ከሆነ አይጋጭም ወይ? ይሄ አንተ የመጣህበትን አካባቢ አሁን ዛሬ የአንተ የምትለኝ ነገር አዲስ አበባ ላይ የምታየው ነገር፣ ፊንፊኔ ላይ የምታየው ነገር አለ ወይ? ሄጄ ነበር እ ባሌ ሮቤ ሄጄ ነበር። የጄ ሳነቴ ሪራ ያሄጄ አይቸዋሉ። ስቲል በቋንቋቸው ነው የሚማሩት። ስቲል በቋንቋቸው ነው የሚተዳደሩት። የዛው የባሌ ልጆች ናቸው የሚያስተዳድሯቸው። ስቲል ማንነታቸው የኦሮሞ ህዝብ ጥያቄ የምትለው ኦሮሞ ስፔሲፊክ የሆኑ ኩዌስችኖች ቨርስስ መላው ሀገር ላይ ያለ ችግር የመላው ህዝብ ጥያቄ የምትለው ደሊኔት ማድረግ አለ። የዲሞክራሲ ምህዳር መጥበብ የመላው የኢትዮጵያ ህዝብ ጥያቄ ነው እንጂ የኦሮሞ ህዝብ ብቻ ጥያቄ አይደለም። መላው ኢትዮጵያዊ የሚጠይቀው የዲሞክራሲ ምህዳሩ ይስፋ፣ ሌሎች አካላት የሚሳተፉበት ምርጫ የሚኖረው ህዝብ ይሄኛው ፓርቲ እየሰራ ቆይቷል፣ እስቲ ልቀይር ደግሞ ንገል የሚሉት ነገር የተሻለ መስሎኛል ቢል ሄዶ ሊመርጥ የሚችልበት ያ ምርጫ ደግሞ በፌር አንድ ፍሪ ኤሌክሽን የህዝብን ፓወር ባረጋገጠ መንገድ ፓወር እየተቀያየሩ የሚገዙ ፓርቲዎች ሊሆኑ የሚችሉበት መድረክ ይስፋ። እኒህ ፓርቲዎች እንዲቀጭጩ ሰዎች እንዲታሰሩ በቢሯቸው እንዲዘጋ እንደዚህ አይነት ነገሮች ይቅርና፣ ፍሪ ኤንድ ፌር ኤሌክሽን ልናደርግ የምንችልበት የዲሞክራሲ ምህዳር ይስፋልን። የኦሮሞ ህዝብ ጥያቄ አይደለም፣ የአማራ ህዝብ ጥያቄ አይደለም፣ የመላው የኢትዮጵያ ህዝብ ጥያቄ ነው። የህግ የበላይነት ጥያቄ፣ ህግ ይግዛን። ባለስልጣን ስለሆነ ሀብታም ስለሆነ ሰው ሀብታሙ ድሃውን አይጨኩን። የባለስልጣን ዘመድ እና ባለስልጣን ዘመድ የሌለው ሰው እኩል ይስተናገድ፣ እኩል መብቱ ይከበርለት ማለት የኦሮሞ ጥያቄ አይደለም፣ የአማራ ጥያቄ አይደለም፣ የመላው የኢትዮጵያ ህዝብ ጥያቄ ነው። የኦሮሞ ጥያቄ የሚሆነው ኦሮሞ ስፔሲፊክ የሆኑ ይሾዎች ናቸው። ኦሮሞ ጥያቄዎቹ ሰልፍ ሮል፣ ሰልፍ አድሚኒስትሬሽን በራሱ ኢኮኖሚ ላይ ራሱ ማዘዝ እንዲችል አለ እና የሰልፍ ዲተርሚኔሽን ጥያቄ ራሴን እኔ ላስተዳድር፣ ፊቸሬ ላይ ወይም ኑሮ ላይ እኔ ልወስን፣ የራሴ ሰዎች ያስተዳድሩ፣ ኢኮኖሚ ላይ እኔ ልወስን። ቤዚክ የሆነው የኦሮሞ ስሪ ፈንደሜንታል የሚባሉት የኦሮሞ ህዝብ ትግል ቤዞች እነኝ ናቸው። እነዚህ ማኮን አሐዳዊነትን ማንበር አይደለም ወይ ነው ትልቁ ጥያቄ። እነዚህን በአፈሙዝ መከላከል እነዚህን ቁጭ ብሎ ለመወያየት ፈቃደኛ ለመሆንና በአፈሙዝ መከላከል እኔን የማውቅልህ አይነት አካሄዶች ጥያቄዎቹ ተመልሷል። እናንተ ፅንፈኞች ናችሁ ስልጣን ለመቀማት እንጂ እነዚህ በሙሉ ጥያቄዎች ሳይመለሱ ቀርቶ አይደለም ብሎ ሀገሪቱ ውስጥ 8 ፐርሰንት ህዝብ የሚኖርበት የሀገሪቱ አካባቢ ላይ ጦርነትን ማካሄድ አህዳዊነት ማንበር አይደለም ወይ? እኔ ያውቅልሃለው ማለት አይደለም ወይ ነው? ሀብታሙ እየጠየቅኩ ያለሁት ነገር እኮ አሁን የዘረዘርኩልህ ሶስቱ ነገሮች ኦሮሞ በራሱ ቋንቋ በራሱ ማንነት በራሱ ሰዎች ነው የሚተዳደሩ ያለበት፣ ችግር እነኚህን ሰዎችን ያልመረጥኳቸውም የሚል ጥያቄ ሊያነሳ ይችላል። ያ እኔ እኔ መምረጥ የምፈልገው እነ ጫላን ነው፣ ነባጫን አውርዱልኝ የሚለው ጥያቄ የዲሞክራሲ ምህዳር ጥያቄ ነው። የመላው የኢትዮጵያ ህዝብ ጥያቄ ነው፣ የኦሮሞ ስፔሲፊክ አይደለም። ኦሮሞ ዛሬ የሚተዳደረው በኦሮሚያ ክልል በኦሮሚያ ጨፌ ነው። አውቶኖመስ የሆነ ስቴት ነው ያለው። ከማን ጋር ተወዳድሮ ነው የኦሮሚያ ጨፌ የሚያስተዳድሩ ሰዎች የተመረጡት? ከማን ጋር ተወዳድሮ ነው? ከሌላ ኦሮሞ ጋር ተወዳድሮ ወይም ደግሞ ከሌላ ኦሮሞ ጋር ሳይወዳደረው አደ ኤንድ ኦፍ ዘ ዴይ እንደ ኦሮሞ የሌላ ማንነት ተጽዕኖ ስራ አይደሉም ነው አሁን ያለውት። እኔ አያና፣ በደንብ ግልጽ እንዲሆንልን ይኸውልህ፣ አንድ አንተ ህግንም ተምራሃል የሀገሪቱን ቢያንስ ያለውን ነገር በደንብ ታውቃለህ እያልኩ ያለሁት ግልጽና ግልጽ ነው ኦሮሞያን እያስተዳደሩ ያሉ ሰዎች እነ ጫላ ናቸው እነ መገርሳ ይምሩን የሚሉ ሰዎች ናቸው ጦርነት እያካሄዱ ያሉት ያ ደግሞ የዲሞክራሲ ምህዳር ጥያቄ ነው እያልከኛለው ከማን ጋር ተወዳደሩ ነው የኔ ጥያቄ ደግሞ አሁን እነ ጫላም ሆነ እነ መገርሳ ስልጣን ላይ ያሉ ሰዎች ከነማን ጋር ተወዳደሩ ሌሎቹን አርስረው እራሳቸው አይደለም ወይ በባዶ ሜዳ ጋልበው እዛ ጋር የተቀመጡት ጥያቄው ይሄ ነው የሰው ይሄ ጥያቄ የዲሞክራሲ ምህዳር ጥያቄ ነው። ይሄማ አይሁን ጥያቄ ነው ከዲሞክራሲ ጋር ያለፈ ዲሞክራሲ ማለት የነበረ ነገር አለ። ግን ህጋዊ የሆነ ነገር ህጋዊ ሀብት ክፍፍል፣ ህጋዊ መልካም አስተዳደር ነገሮች ይኑሩ የሚል ነገር ነው። ይሄ ጭራሽ የአንተን መብት ገፍቶ ጭራሽ አንተ ባልመረጥ እኮ ሰው መተዳደር ማለት ግዴታ ሰዎችን ይዞ አንተ ላይ ማስቀመጥ ይመስለኛል። እንዴት ነው የምትረዷል? እሱን እኮ ነው የዲሞክራሲ ምህዳር ጥያቄ ነው። ምህዳሩ ምንድን ነው ምህዳሩ ምርጫ ነው ፍሪ ን ፌር ኤሌክሽን ነፃና ፍትሃዊ የሆነ ምርጫ ይደረግ ጫላ የሚምጣ መገርሳ የሚምጣ እኔ መገርሳን ከወደድ ጫላ ጩቤ ስለጨበጠ መገርሳን አያባሩ ስለዚህ የህግ የበላይነት ይኑር የዲሞክራሲ ምህዳር ይስፋ ይሄ ኦሮሞ ስፔሲፊክ ነው ወይ ስ ዴዚግኔትድ ቱ ኦሮሞ ኑ ይሄ የምንለው የኢትዮጵያ ህዝብ ጥያቄ ነው ኦሮሚያ ላይ የፍሪ ን ፌር ኤሌክሽን የህግ የበላይነትና የዲሞክራሲ ምህዳር ጠቦ፣ አማራ ክልል ላይ የሰፋ የዲሞክራሲ ምህዳር የለም። የዲሞክራሲ ምህዳር ከጥግ እስከ ጥግ ጠባብ ነው። ተስማምተናል። ቼክ። የህግ የበላይነት ችግር መላ ሀገሪቱ ላይ ያለ። ቼክ። ሶ ኦሮሞ ላይ የምታጠበው ነገር አይደለም። የኦሮሞ ጥያቄ ኦሮሞ ስፔሲፊክ የሆነ ነው። ኦሮሞ በቋንቋ ይተዳደር፣ ኦሮምኛ በሚባል አፋን ኦሮሞ በሚባል ኦሮሞ ከራሱ በተወለዱ ሰዎች ይተዳደር። ቼክ አይ በራሱ ሰዎች እየተዳደረ ያለው ግን ዲሞክራሲ ምህዳሩን አጥብበው የህግ የበላይነት ሳያከብሩ ነው እያስተዳደሩት ያሉት። እነጫላ ስትል፣ እነጫላ ግን ኦሮሞ ናቸው አይደል? አዎ። ስለዚህ ጥያቄ የኦሮሞ ሳይሆን ጥያቄ የመላ ኢትዮጵያ ህዝብ ያለበት የዲሞክራሲ ምህዳር ማስፋት ነው። ጥሩ። እንግዲህ የልዩነቶቻችንን በዛው እናቻችልና ወደ ጥያቄዎች እንለፍ። እንግዲህ ሌሎች ሰዎች በሚረዱበት መንገድ ይረዳሉ። ፍርዱን ለህዝብ እንተዋለን ማለት ነው። ቀጣይ ጥያቄ የሚሆነው ሰሞኑን እየተደረገ ያለውን የጤና ባለሙያዎችን ጥያቄ እንዴት ነው የምትመለከተው? አንዳንድ ኮሜንቶችህን በተለያዩ መንገዶች ለማየት ሞክር ያለው ተቆራርጦ የወጡ ከሰዎች ጋር ስትከራከርን ኖርማሊ፣ ቲክቶክ ብዙ ተጠቃሚ አይደለሁም አለኝ፣ ፌስቡክ የቲክቶክ ገጽ ግን ብዙም ሰዓት የለኝም እዛ እና አይቻለው እዛ አንተ ስታደርግ የነበረውን ውይይትና ክርክሮችን ያንተ መልከታ ምንድን ነው? እስኪ እኔ ለመረዳት ያህል ጥያቄያቸው ምንድን ምታየው? ጥያቄያቸው አንደኛ ሲጀምር ትክክለኛ ጥያቄ ነው። ይሄኛውን መጀመሪያ ያፍቱ ገደት በደንብ ማስተካከል ብዙ ሰው የሚምታታበት ጥያቄው ራሱ ይገባል አይገባም ነው። ጥያቄያቸው ትክክለኛ ነው። ጥያቄያቸው የነሱ ብቻ ነው አይደለም። ጥያቄያቸው በጣም ሰፊ የሆነ በተለይ በደሞዝ የሚኖር ህዝብ፣ ተቀጥሮ የሚኖር ህዝብ ከተማ አካባቢ የሚኖር ለመንግስት የሚሰራ የመላው በብዛት ከሁለት ነጥብ አምስት ሚሊዮን የሚበልጥ ሰፊ የሀገሪቱ ቴክኖክራቶች፣ ሰርተው የሚኖሩ ሰዎች፣ በሙያቸው የሚኖሩ ሰዎች ከፍተኛ ኢምባላንስ አላቸው። ከዓለም አቀፉ ስናወዳደረው፣ ከአፍሪካ ስናወዳደረው፣ ከሀገሪቱ ላይ ካለ የገንዘብ የኢኮኖሚ ፍሰት አንጻር ስናመዛዝነው ኢንፍሌሽንን ያላማከለ ገበያ ላይ ያለውን የነገሮችን ዋጋ የቤት ኪራይን ዋጋ ነገሮች ለመመገብ፣ ለመውጣት፣ ለመግባት የማያስችል ደሞዛቸው በጣም ትንሽ ነው። በጣም ዝቅተኛ ነው መስተካከል ያለበት ነገር ነው። ይሄኛውን መጀመሪያ አንደርስታንድ ማድረግ መቻለ ይህንን አንደርስታንድ ሳናደርግ የምናደርገው ኮንቨርሴሽን ቢኮዝ ከዛ ወደ ፖለቲካሉ ነገር ስንገባ ኢንሴንስቲቭ እንሆናለን ገብተዋል እኔ በአስር ሺህ ብር ኑር ብትለኝ እችላለሁ እንግዲህ በፈጣሪ እርዳታ እየኖሩ ነው ግን ከባድ ነው እነኚህ ደግሞ የሚሰሩ ሰዎች ናቸው ፕሮዳክቲቭ ሰዎች ናቸው በጣም በእውቀት ደረጃቸውም ከፍተኛ የሚባለው የሀገሪቱን እውቀት የያዙ ሰዎች ናቸው ህይወት የሚያድኑ ሰዎች ናቸው። ሰው ኮምፐንሴት መደረግ አለባቸው። ኑሯቸው መመጣጠን አለበት፣ መስተካከል አለበት። የተሻለ የሳውዝ አፍሪካ ዶክተሮች ኑሮ ሊኖሩ አይችሉም። እነሱም ያውቁታል፣ ገሃድ ነው። ግን አትሊስት ሀገሪቱ ላይ ባለው ደረጃ በሀገር ሀብት በሚፈቅደው ሀገሪቱ ላይ ያለው ሁኔታ በሚፈቅድበት ደረጃ ለመውጣት፣ ለመግባት፣ ለመኖር የሚጨነቁ ሊሆኑ አይገባቸውም። ከመጠን በላይ ተደራራቢ ስራ ሰርተው ኑሮን ለመሸፈን ሲሉ በሽተኛን ጉዳት ውስጥ የሚከት ፕራክቲስ መኖር የለበትም። ይሄ መስተካከል አለበት። ይሄ ደግሞ የነሱ ብቻ ሳይሆን የመምህራንም፣ የፖሊሶችም፣ የወታደሮችም መላው በደሞዝ የሚኖር ሰው እንዳለ ኢትዮጵያ ውስጥ በጣም ከባድ ችግር አለበት። ኢኮኖሚው ጋር አይመጣጠንም ማለት ነው። ይሄንን ማስተካከል የሚችለው ስቴክሆልደሮቹ እነማን ናቸው የሚለው እራሱን የቻለ ነገር አለ። ስቴክሆልደሮቹ አንደኛ ከፋያቸው ማለት ነው፣ በብዛት በተለይ በመንግስት ከመንግስት ጋር የሚሰሩ ናቸው። ከፌደራል መንግስት ደሞዝ ካዝና የሚቀበሉ ሰዎች ናቸው ብዙዎቹ አሁን የጠቀስኩ መምህራንም፣ ወታደር ብዙዎቹ ማለት ነው። ስለዚህ ዳይሬክት ሪሌሽንሽፓቸው አሁን በሀገሪቱ ላይ ካለው መንግስት ጋር ሊያስተካክሉ፣ ሊሰሩ፣ ሊያቀኑ የሚችሉት ማለት ነው። ሌላኛው ህዝባቸው፣ ህዝባቸው የዚህ የጉዳታቸው ተካፋይ ከነሱ ያነሰ ኑሮ የሚኖር ብዙ ህዝብ ጥቂቱ ብቻ ከነሱ የተሻለ ኑሮ የሚኖር እንደመሆኑ መጠን የሀገሪቱ ነባራዊ ሁኔታ ተጠቂዎች መሆናቸውንም መረዳት ያስፈልጋል ማለት ነው። ማስተካከያው ግን ያስፈልጋል። ማስተካከያው መሆን ያለበት እንደኔ እምነት፣ የካሽ ኢንጀክሽን ኢኮኖሚው ላይ የራሱ ኢምፓክት አለው። ዝም ብለህ ዛሬ የተነስተህ 50% ሬዝ ላደርግ ብትል፣ ተጥግ እስከ ጥግ 50% ሬዝ፣ 10000 ብር ዛሬ የሚያገኝ ሰው 15000 ይግባለት ብትል፣ አንደኛ የሚፈለገውን አይነት ለውጥ ኑሮ ላይ አያመጣም። ሁለተኛ ገበያ ላይ ያሉ ነጋዴዎች የተለያዩ ፕራይስ ሜከሮች ደግሞ እነሱ ያነሱታል። ደሞዝ ተለቀቀ፣ ካሽ ኢንጀክት ስታደርግ ዲሬክትሊ ኢንፍሌሽንን ያመጣል። ካሽ ኢንጀክሽን ኢንፍሌሽን ያመጣል። ስለዚህ ኢንፍሌሽን በማይፈጥር ሁኔታ ምን አይነት ሲስተም መጠቀም አለብን? ትልቁ ችግራቸው የት ጋ ነው ያለው? መኖሪያ ቤቶች ልንገነባ የሚያስችለን ነፃ የመኖሪያ ቤት የመስጠት የሚቻልበት አንገብጋቢ የሆነው የትኛው ነው? ከየት እንጀምር? የቫውቸር ሲስተም ማዘጋጀት እንችላለን ወይ ለነሱ የማርኬት ፕራይሱ ላይ እንዴት ተጠቃሚ እንዲሆኑ ይሄንን ኮንቨርሴሽን እንደ ስቴክሆልደር እነሱ ሪፕሬዘንታቲቭ ኖሯቸው ከሚከፍላቸው ከመንግስት ጋር ቁጭ ብሎ እንደ ስቴክሆልደር ማነጋገር አለባቸው። ዝም ብሎ ኬርለስሊ ራሳቸውን ከዛ ውስጥ አውጥተው የሚመለከተኝ ነገር የለም ኢንፍሌሽን የራስህ ጉዳይ ነው የምታመጣው አምጣ፣ ካልከፈልከኝ ምናምን በሚል አያደርጉትም። እነሱ የተማሩ ሰዎች እንደመሆናቸው መንግስትም ደግሞ በቃ እየኖርን ያለ ነው ኢኮኖሚው፣ እኛም የሚከፈል ዝም ብለህ ኑርም ማለት አይችልም። ሶ ሞር በጋራ የያዙት ሀገር እንደመሆኑ መጠን እኔ ከዚህ ሆኜ ክፈለው ልል እችላለሁ። ክፈለው አለህ አይደል እንዴ ልል እችላለሁ። ወይም ደግሞ አርፈህ ተቀመጥ አንተ ከሌላው ህዝብ፣ እንደውም ሌላ ክሊኒክ ምናምን ትሰራይል እንዴ ህዝቡን የምትበዝብዝ ነው ልልው እችላለሁ። የፈለኩትን ማለት እችላለሁ። አት ዘ ኤንድ ኦፍ ዘ ዴይ ይሰም ቤቴም ሁሉ ነገር ከነሱ የተለየ እኔም እንጆይ እያደረኩ ያለሁት ፈርስት ወርልድ ወር ፈርስት ወርልድ ካንትሪ ኢኮኖሚ ሄልዝ ኢንሹራንስ የከበር የተደረገብልኝ መብራት የማይጠፋብኝ ምንም የማያስጨንቀኝ ዘና ብዬ ምኖር አሜሪካ ምኖር፣ አንተ ካ እንደዛ ነው የምንኖረው አይደለ? እዚህ ቁጭ ብዬ ፈለግኩት ልል ይችላሉ፣ በፈለግኩት ወገን ሆ እነሱ ይሄንን ሳውንድ ይሄንን ቮይስ ዝም ብለው በጋራ ተይዘው ያሉት ከህዝባቸው ከመንግስታቸው እና ራሳቸው በተረጋጋ መንፈስ ለነገ የተሻለ ሀገር የሚፈጥር እንደመሆናቸው እስካሁን የከፈሉትን መስዋዕትነት ያመዛዘነ መንግስትም የእነሱን ስራና ኃላፊነት አስፈላጊነታቸውን ኮመንስሬት የሆነ ኔጎሽሽን ኢንፍሌሽንን ያመላከተ የኑሮ ሁኔታቸውን ያመላከተ ነገን ያመላከተ የመንግስትን እና የህዝብን የማድረግ አቅም ያመላከተ ውይይት ዲስከሽን አድርገው ሪዞልቭ ማድረግ አለባቸው። መቆም ደግሞ የመምህራን ወይም ደግሞ የጤና ምናም መሆን የለበት መላውን በደሞዝ የሚተዳደር ህዝብ ሁለት ነጥብ አምስት ሚሊዮን የሚሆነውን የመንግስት ሰራተኛ ኢንቪው ያደረገ ቢኮዝ አንደኛው ተነስቶ ስለተናገረ ሌላው ችግር የለበትም ማለት አይደለም ወይስ እስኪነሳ መጠበቅ ያለበት? ይሄን ኮንቨርሴሽን መደረግ አለበት ብዬ አምናለሁ። ጥሩ እንግዲህ፣ በዚህ ጉዳይ ላይ በተለያዩ ነገሮች ደጋፊ አይደለውም ብላል የዚህ መንግስት ግን፣ በተለያዩ መንገዶች አንዳንድ ኮሜንቶችን መንግስትን በሚደግፉ መንገድ ታቀርባለህ እና አሁንም እያነሳው